የአንተ እግዚአብሔር የት ነው ያለው? ግጭ የኔ እግዚአብሔር ከኔ ውጪ ነበረ ያለ፣ የነበረ የሚኖር ዘላለማዊ አምላክ ነበረ። እንደ አንድ የሰው ዘር በኃጢያት ሰውና እግዚአብሔር፣ ይሄ ትልቁ እግዚአብሔር ተለያየን። ከዛ ደግሞ እግዚአብሔር መፍትሄ ራሱ መድኃኒትን አዘጋጀ ይላልና እኔ ሳልሆን እኔ ሎው ኦፍ አትራክሽን እንትን አድርጌ ሲቤው ሳይሆን እሱ ራሱ በጸጋው ልጁን አንድያ ልጁን ሰጠን፣ ዳንኩኝ። እሱን ስቀበል መንፈስ ቅዱስን በውስጤ ያኖረልኝ። ስለዚህ የመጣው ከውጭ ወደ ውስጥ ነው። እኔ ደካማ ነበርኩ፣ እኔ ምንም ማድረግ የማልችል በቃ ትድግና የሚያስፈልገኝ። ትድግና ማለት በቃ ወድቀህ ምናምን ምንም ማድረግ የማትችል ሰው ነበር። እና አሁን በውስጤ በውስጤ ይህ እግዚአብሔር ጌታውን አደለ። የኔ ማንነት ሞቷል። እናንተ ይጎትሉት እና የኔ ማንነት ሞቷል። እንደ ቡድስቶች እኔ ውስጥ እኔ ራሴ ፑር ፖቴንሻል ሆኛ እግዚአብሔር ነኝ የሚል ሰዓት የለም። ስለ ሞታ የለም። ስለዚህ በልጁ በኢየሱስ ሳምን መንፈስ ቅዱስ በውስጤ ያድሮ በውስጤ ይኖራል።